የደጎች ማህደር፣ የለጋሶች ዓለም፣ የመተሳሰብ ልክ፣ የቸርነት ቀለም፣ አይዞ ባይደራሽ ጸንቶ ሚያጸና የሚስኪን ወዳጅ፣ የተስፋ ፋና፣ የሲርለና፣ የሲርለና፣ የሲርለና። አሰላሙ አለይኩም ወረህመቱላሂ ወበረካት ውድና የተከበራችሁ የሀሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን በየሲር ለና በጎ አድራጎት ድርጅት በመገኘት ጥቅምትን ለየሲር ለና መርሃ ግብር በተለያዩ ዝግጅቶች ይካሄዳል። በዛሬው መርሃ ግብር ላይም የቲም ልጆች ተጫውተው እንዲያሳልፉ የሚደረግበት ልዩ ዝግጅት እየተካሄደ ይገኛል። እኛም እየተዟዟርን ምን እንደሚመስል እናስቃኛችኋለን። አብራችሁን ቆዩ። በየዓመቱ ለሁለተኛ ጊዜ የሲር ለና የበጎ አድራጎት ድርጅት ጥቅምት ላይ የሲር ለና በሚል የመጀመሪያው ቀዳሚያችን ነገ ዕለተ እሑድ። ዛሬ ሁለት መቶ ህጻናት ነው የመጡት። ነገ ሁለት መቶ ህጻናት ይመጣሉ። አጠቃላይ ጥቅምቱን ቅዳሜና እሑድ የልጆች ቀን። ያው ልጆቹ ሁሌ ቅዳሜ እንገናኛለን። ነገር ግን ጥቅምት ለየት የሚያደርገው መጫወቻ እንዲያገኙ። ለአንድ ለድሃ ልጅ መጫወቻ ብርቅ ነው። ለአንድ ለድሃ ልጅ አስክሬን መብላት ብርቅ ነው ለአንድ ልጅ ደግሞ ለየት ያለ ምሳ መብላት ብርቅ ነውና ብርቅ እንዳይሆንባቸው አይዟችሁ አባታችሁ የሲር ለና አለ በሚል በዚህ በጥቅምትል የሲር ለና ልዩ ልዩ ፕሮግራሞች አሉ። የዛሬው እንግዲህ ልጆች ይጫወታሉ፣ እናቶቻቸው በኋላ እንዲመጡ ያደረግናቸው ናቸው። ከዚህ አርቀ ናቸዋል በኋላ እንዲመጡ ለምን እናቶችም የራሳቸው ፕሮግራም ደግሞ አለ። የእናቶችን ድዋ እንቀበል የሚል ፕሮግራም አለ። በዋናነት ግን ቤታችን ብራንድ የሚሆነው አንድ ሺህ ስልሳ የቲም ስለሆነ ሄደው በየጊዜው ሰባት መቶ ነበር ስምንት መቶ እያለ ዘንድሮ ደግሞ እስከ ዛሬዋ ቀን እስከ ጥቅምት ስምንት ነገ ቢመጣ ስለምንቀበል አንድ ሺ ሰማንያ ቤተሰቦች አሉ። እነዚህ ልጆች እንዲዝናኑ ዘና እንዲሉ እንዲጫወቱ ዛሬ ላይ የተባለ መልኩ ይህም ፕሮግራም አዘጋጅተንላቸዋል። እኔ በውስታዝ ምሆኑ ስራ በጣም ነው የተደሰጥኩ። አላህ የስራውን ይክፈልለት። ያ ጥቅምተንላይ ሲለና ከዚህ በጋዜጣዊ መግለጫ እንዳሳወቅ ነው፣ ወሩም ሙሉ ነው ፕሮግራሙ እየሄደ ያለው ከጥቅምት አንድ ጀምሮ እስከ ጥቅምት ሰላሳ ነው። በተለየ ሁኔታ ግን የሳምንቶቹን የመጨረሻ ቀናት ቅዳሜና እሁዶቹ በተለያየ ሁኔቶች ከፍለናቸው የሚያስተምሩ የሚያዝናኑ እንዲሁም እንተኖቻችን በተለይ አባታቸውን ያጡ ልጆችን ማለትም የቲሞችን እንዲሁም እናቶችን እና ሌሎች መንገዶቻችንን የተለየ ስለ የሲር ለና የተለየ ግንዛቤ ያስጨብጣሉ ያላቸውን ፕሮግራሞች ነው ስኬጁል ያደረግነው። በዛሬ ዕለት ግን ልጆች ቀን ብለን የሰየም ነው። በዚህ የልጆች ቀን ላይ ልጆች ይዝናናሉ። ይኸው እንደምታዩት መጫዎች አላቸው። ወላጆቻቸው በቤት ነው የሚያርፉት ዛሬ፣ ምክንያቱም በቃ ልጆቻቸውን ለእኛ አደራ ሰጥተውናል። ይሄ ዝግጅት ሲዘጋጅ ጥቅምት ለሲለና የሚለው ብዙ ጊዜ ተዘጋጅተንበታል እና ይሄ ጊዜ እስከሚመጣ በጣም እንጓጓ ነበር። ከልጆች ጋር አብሮ መጫወት የልጆችን ደስታ ማየት በጣም የሚያስደስት ነው እና መኖሪን ያወቅኩት ለሰው ይኖርክ ቀን ነው የሚለው ና ሲለና አርማው አላማው በዚህም ደግሞ ከልጆች ጋር የነሱን ፈገግታ በምናይበት አብረን በምንደሰትበት ጊዜ ኢንሻአላህ እኛም ደግሞ ደርሰን ኡስታዝ እንደምንተካው ይቻላል። እኔ እዚህ በምንጣቴ በጣም ደስ ብሎኛል። እና ኡስታዝ ኑሩ ቱርኪ እዚ ከጠራን በኋላ ብዙ ነገሮችን ተጮተናል። ብዙ ነገሮችን አይተናል። በጣም ደስ ይላል እውነት የቀልብን እርጋታ የምታገኝበት ፕሮግራም ነው። የቲሞች ምስኪኖች ሲጫወቱ ማየት መንከባከብ ማለት በጣም ትልቅ ነገር ነው። አረ ከዚህ በላይ የሚያስደስት ነገር አለ ብዬ አላስብም። የሁለት ሀገር ስኬት ነው። የሲር ለና ያበላል። የሲር ለና ስፖንሰርሺፕ በባንካቸው እንዲገባ ያደርጋል። የሲር ለና ያዝናናል። የሲር ለና የቁርአናቸው የደረሱበት ይከታተላል። የሲር ለና ትምህርታቸውን ይከታተላል። የሲር ለና የማይከታተለው ነገር ንጽህናቸውን ጨምሮ ይከታተላል። ማንም ያለበሰው ልብስ ነው አልሐምዱሊላ የሚያለብሰው የሲር ለና አለ የሚባል ልብስ ነው እንዲለብሱ የምናደርገው ለልጆቻችን ሳናሰፋ ነው የምናሰፋው ለምን አንድ አባት ሲሞት የዓለም ሙስሊም ሁሉ ለየቲሙ አባት አድርጎታል። እና ለዛም ነው እንግዲህ የቲሞችን የቲሞችን በለየት ባለ መልኩ ድንገት ሌሎች ቦታ ባልተለመዱ መልኩ ምናደርገው ለዚህ ነው። አብልተን አጠጥተን አስተምረንም ጥሩም ስራ የማይሆን እንደው መጫወቻ ቦታ አንድ እናት ሰጅም ብትባል፣ ከዚህ ሲኤምኤስ ብትሄድ፣ ከዚህ ቦሌ አራብሳ ብትሄድ፣ መጫወቻ ፈልጋ ብትሄድ በትንሹ ሁለት ሺህ ብር ያስፈልጋታል። ዛሬ ግን መጫወቻውንም ሳንፈልገው ራሱን ያመጣ ነው። አስክሬሙንም አስክሬም ቤቱን ያመጣ ነው። ሁሉም ነገር እንዲያገኙ የማንከታተለው ነገር የለም። ብዙን ጊዜ የቲም ሲባል የሆን ነገር ሰጠ ማምለጥ አይደለም። ልክ አራት ልጅ አለኝ አምስተኛ አንድ ልጅ የምታደረግ አትጎዳም። ሁለት ልጅ አለ ሶስተኛ የቲም ልጅ አንዱ ልጅ ቢሆን ምንም ችግር የለውም እና እኛ እንሻላ የህዝቡ ተሳትፎም እንዲኖር እና በዋና ነ ጥቅም የሲር ለና የምንለው እኛ ለየት ባለ መልኩ ይሄ ቤት ገንዘብ ስጡን ብለን አናቅም። ገንዘብ ከሚሰጠን የበለጠ ደስ የሚለን መጦ የሚዘይረን ሰው ነው። ስራችንም ማየት አለበት። ወደ 11 ትልልቅ ጉዳዮችን ነው እየሰራ ያለው በዋናነት ግን የቤታችን ትልቁ ብራንድ እነዚህ የቲሞች የምታያቸውን ማጫወት ማዝናናትና ሙሉ ላይፋቸውን መከታተል ነው። እንደውም የሚገርመው የዛሬ ወር መጨረሻ ጥቅምት ሰላሳ ደግሞ ገና ጤንነታቸውን እንከታተላለን። ስልሳ ሶስት የሚመጡ ዶክተሮች አሉ። በቅርብ ጊዜ ፓኬጁን ሳንጀምር እናቶችን ሙሉ አሳይተናል። አሁን ደግሞ የልጆቹ የጤና ሁኔታ ደግሞ ሀምሳ ሶስት የሚያክሉ አዲስ አበባ ላይ ያሉ ዶክተሮች መጠው ደግሞ ገና ምርመራም ያደርጉላቸዋል። መክፈቻውም የነሱ ነው። መዝጊያውን በእነሱ ነው የሚሆነው፣ ማለት ነው። እስኪ ዛሬ ምን ምን ጨዋታዎችን ተጫወትሽ? እስኪ ንገሪ። ሸርታቴ እዛ ጋር ደግሞ ልጆች አጫውተው፣ ስለዛ አላህ አላህ ውስታዝን የፈለገውን ነገር ያድርግልህ። ዳናተን ፍርዶ ሲወፍቃ እንዳልኩ ሳምንቶቹ ሙሉን ነው ጉብኝት ያለው። እዚህ ቢመጡ የሲር ለና እየሰራ ያለውን በጎ ስራ ማየት ይችላሉ። በማንኛውም ከሰኞ እስከ እሑድ ባለው ቢመጡ ሙሉ የጉብኝት ፕሮግራም ስላለን ጉብኝቱ ይሄዳሉ። በሚያዩት ነገር መደረግ ያለበትን ነገር አድርገው መሄድ እንዲችሉ ያግዛቸዋል ማለት ነው መምጣታቸው። ሳምንቶቹ መጨረሻ ላይ ደግሞ በመምጣታቸው በቀጥታ ከምንረዳቸው ወይም የሲር ለና ከሚያግዛቸው አካላት ጋር መገናኘት ያስችላቸዋል። ስለዚህ በተለይ ቅዳሜና እሑዶቹ ላይ ሁሉም ላይ እየመጡ እነዚህ ፕሮግራሞች ላይ ቢታደሙ ለእኛም ለነሱም ትልቅ እርካታ የሚያገኙበት ነው ነው ማሰቡ። ይሄ እንደ የሲር ለና ማለት ልጆቹ ሲስቁ ሲደሰቱ እንደማየት የሚያስደስት ነገር የለም። እና የልጆቹ ደስታ አብረን ስንጫወት አብረን ስንል የሆነ አይተን የማናቆን ያክል ፈገግታ እንደ አዲስ ብርሃን የወጣ ያክል ነው የምሰማው። እና ማሻላ አሪፍ ማንጠሪያዎች ምናምንም ተጭተናል። ያልበላ ነው በስታ እኔ እንደዚህ ጫወቱ ያክል ነው እየተሰማኝ ያለው ደስታው ማለት ነው። በእነሱ ቦታ ራሴን አድርጌ ነው እያያለው። ከእነሱ እኩል ነው እየተደሰቱ ያለ ከልጆች እኩል ያው፣ ተጫውተው የማያውቁ ልጆች ናቸው። ብዙ ደስታ ምናምን የሌላቸው ልጆች ናቸው። እዚህ መተው ተጫውተው ስታይ ባትጫወትም አንተ ደስ ይላል። ለ ነገር ነው፣ በጣም ደስ ይላል። እንግዲህ እኛ በግሌም በራሴም ቲክቶክ አስተላለፍ ያለው ኦንላይን ገብተን ነግረናል። በየሲር ለና የበጎ አድራጎት ድርጅትም ልዩ ቅስቀሳ አድርገናል። መጠው እንዲያዩ እንዲዘይሩ፣ የቲም እንዲያብሱ፣ የቲም ስፖንሰር እንዲሆኑ በሚል መጠን ጠይቀናል። አሁንም ከዛሬዋ ሰዓት ጀምሮ አሁንም ባለው እስከ አስር ሰዓት ስለሚቆዩ መዘየር ይችላል። ድንገት ዛሬ ቢዚ ነኝ የተለያየ ማህበራዊ ጉዳይ ደግሞ ገጥሞኛል የሚል ራሱም ሚስቱንም ልጆቹንም አምጥቶ ይህ እንግዲህ ያለንበት ጭንቀት የምንፈረጅበት ትልቅ ቦታ ነው እና እዚህ ቦታ ላይ የመንግስትም አካልም የሃይማኖት አባትም ከዚህ የበለጠ የሚመጣበት ቦታ በነገራችን ላይ የለም። አላህ የከፈተለት ሰው ነው እዚህ የሚመጣው እና ከዚህ አንጻር ሁሉም ማህበረሰብ ምክንያቱም እዚህ ቤት እስላም ክርስቲያን የለም። ወደ 215 የሚያክሉ ክርስቲያኖች ያሉበት ነው ከነ ልጆቻቸው ጭምር ማንኛውም አካል መጥቶ ቢዘይረን በእኛ በኩል ለሁሉም ነገር ዝግጁ ነንና የዚህ አይነት እድል እንዳያመልጣችሁ፣ ዛሬ ያመለጣችሁ ነገር እንዳያመልጣችሁ። በተረፈ እንግዲህ ሳምንት ቅዳሜ፣ ሳምንት እሁድ ደግሞ የእናቶችን ድዋ በጋራ እንቀበል የሚል እሱም የድዋ ፕሮግራም አለ። ሶስተኛው ደግሞ ቅዳሜና እሁድ ደሜን በመለገሴ ደሜ አይጎልብኝም የሚል አለ። አራተኛው ደግሞ የጤንነታቸው ሁኔታ የበለጠ ልጆቻችን የምናይ ነው ይምጡ። የቲሞችን ይዘይሩ ጭንቅላት ያብሱ አባል የሆኑ ስፖንሰርሺፕ ይሆኑ የቤቱ አንድ አካል ይሆኑ የሚል ጥሪ ነው ያለ ወላሂ በጣም አንተ ደስታ በራስ አይደለም የሚገኘው ልጆች ሲደሰቱ በምታየው ነገር ነው ትልቁ ደስታ ያለው በተለይ ደግሞ ልጆች ሲደሰቱ ምክንያቱም ልጆች ነጭ ወረቀት ናቸው እንደዚህ አይነት ልጆች ደግሞ የተለየ ድጋፍና እንክብካቤ የሚፈልጉ ልጆች ናቸው እነዚህ ልጆች በቃ እኛን ወይም የሲር ለና ማህበረሰብ በጠቅላላ አባት አርገው እናት አርገው ወላጅ አርገው ነው እኛ ጋር መጥተው እየዋሉ ያሉት። እና እዚህ ጋር በምታየው ነገር ልጆቹ ላይ በምታየው ደስታ ውስጥ የሚፈጠረው እርካታ የትን ቦታ ታገኘ? ስለዚህ ሌላውን ማህበረሰብ እዚህ ጋር መጥቶ የልጆቹን ደስታ ቢያይ ትልቅ እርካታ ሸምቶ ይሄዳሉ። ነው የሲር ለና ምስኪኖችን የቲሞችም፣ እንዲሁም አቅመ ደካማ አረጋውያንን የሚረዳ ድርጅት እንደመሆኑ ሁላችሁም የመጣችሁ የሲር ለናን የጎበኛችሁ አባል እንድትሆኑ ማለት ፈልጋለሁ። እኔ ሁል ጊዜ የሚያስቆጨኝ አንድ ነገር አለ። ስለዚህ የሲር ለና ሳስብ ይሄን የሚያክል ታላቅ ድርጅት በውስጡ ከስድስት ሺህ የማያንሱ ቤተሰቦች አሉ። ከአንድ ሺህ ስድስት መቶ በላይ ተረጂዎች አሉ። እነዚህን ሁሉ ያክል ሰዎች ችግር እየቀረፈ ብዙ ነገራቶችን እያስተካከለ ያለ ታላቅ ቤት አሁን ድረስ በኪራይ ነው ያለው። በየወሩ ኪራይ እየከፈለ ነው ይህን ሁሉ ስራ እየሰራ ያለ እና የሚመለከታቸው አካላቶች የመንግስት አካላቶች እንዲሆኑ፣ ባለሀብቶች እንዲሆኑ ይህንን ችግር ተገንዝበው የራሱ ቦታ የሚመቻችበትን መንገድ ቢፈጥሩ በጣም ከዚህም በላይ መስራት የሚችል ድርጅት ስለሆነ ማለት ነው ኪራዩ ነው ከዚህ በላይ እንዳይሰራ እየገደበ ያለው ያንን ነገር ቢያስተካክሉለት፣ ሁሉም ሰው ደግሞ በወር መቶ ብር ማለት ይህን አክል ከባድ አይደለም። ነገር ግን መቶ ሺህ ሰው መቶ መቶ ብር በወር ቢሰጥ በጣም ብዙ ነገር መለወጥ የሚቻልበት ሁኔታ አለና ያንን ቢያደርጉ በጣም ትልቅ ነገር መፍጠር ስለሚቻል ይህንን አደራይን ብያስተላልፋ ወደና። የተከበራችሁ የሃሩን ሚዲያ ተከታታዮች ጥቅምትን ለየሲር ለና የቲም ልጆችን የመንከባከብ መርሃ ግብር የተከታተላችሁትን ይመስል ነበር። የሲር ለና የበጎ አድራጎት ድርጅት እንግዲህ የተለያዩ ስራዎችን አረጋውያንን በመደገፍ የቲም ልጆችን በመንከባከብ እንዲሁም በተለያዩ የሀገራችን ክፍሎች የንጹህ ውሃ ጉድጓዶችን በማስቀፈር ይታወቃልና አባል እንድትሆኑ መታችሁ እንድትጎበኙም ጥሪ ቀርቧል። የዛሬው ዝግጅታችንን አበቃን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።